አብርሃም በስጦታ መልክ ያቀረበው ወርቅ ሊሸጥ እንደሆነ ሰምቻ ሰምቻለው በዚህ ዙሪያ የማደርሳቸው መረጃዎች አሉ እንደዚሁም ባለፈው በስጦታ መልክ ያቀረበው መኪና እንደዚሁ ጥያቄ ያስነሳ ይገኛል በሩታ ዙሪያ ያሉ ሰዎች የተለያዩ ነገሮችን ስለዚህ መኪና ያቀረቡ ነው ሩታንም የመኪናውን ባለቤት እንድታቅ እየገፋፋት ይገኛሉ በዚህ ዙሪያም የማደርሳችሁ መረጃዎች አሉ። ይሄ ብቻ አይደለም፣ በሄርሜላ በኩልም አዳዲስ ነገሮች አሉ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ሀሳብና አስተያየት በመስጠት አብራችሁ የሚሆኑ እንግዲህ ወደ ጉዳይ ስመጣ የመጀመሪያ ጉዳይ የሚሆነው በትናንትና ወርላይት እንግዲህ ሮታ ወርቁ እንመልስልኝ፣ እኔ ከሄርሜላ የመጣ ነገር መቀበል አልፈልግም። ወርቁ ከሄርሜላ እንደመጣ መረጃ ስለደረሰኝ ይሄ ወርቅ አንተ አልገዛውም ሄርሜላ ነች ገዝታ በአንተ በኩል የላከችልኝ ክችልኝ ስለዚህ ወርቅ እኔ ስለማልፈልገው መልስልኝ፣ ስትል ነበር ደጋግማ ደጋግማ። እንግዲህ አብርሃምን በተቃራኒው ይህን ወርቅ የገዛሁት እኔ ነኝ፣ ደረሰኝም ማቅረብ እችላለሁ፣ በእኔ ስም ነው ያለው የተገዛው ማለት ነው። እንደዛ እያለ ነበረ ደጋግመው። እንግዲህ አሁን አዳዲስ ነገሮች እየተባሉ ይገኛሉ፣ በዚህ ጉዳይ ማለት ነው። አብርሃም ይህን ወርቅ እሸጠዋለሁ እያለ ነው ሸጪ ፍለፊቷ ሩታ ፊት ለፊት ሌላ ወርቅ እገዛላታለሁ እያለ ይገኛል። እንግዲህ ከዚህ በፊት በሄርሜላ በሰጠችው ሰዓት አብርሃም ባደረገው ሰዓት ላይ የተለያዩ ጉዳዮች ሲነሱ ነበረ። በተለይ ሰዓቱን ከጥንቆላ ጋር እያገናኙት እንግዲህ የተለያዩ ትርጉም ሲሰጡት ነበረ። አብርሃም ያደረገው ሰዓት ተጠንቁሎበታል አብርሃም ከእሷ ከሄርሜላ እጅ የማያወጣው በዚህ ሰዓት ምክንያት ነው። ስለዚህ አብርሃም ይሄን ሰዓት ማውለቅ አለበት ተብሎ የተለያዩ መረጃዎች ሲናፈሱ ነበር፣ የተለያዩ ጉዳዮች ሲናፈሱ ነበረ። እንግዲህ ይሄ ነገር አሁን ወጠረቅቶ ወርቁ ላይ ደርሷል ማለት ይቻላል። ወርቁ የዚህኛው ጽንሰ ሀሳብ ቀጣዩ ክፍል ነው ማለት እንችላለን። ምክንያቱም እዚህ ነገር ላይ ምንም ስላልተባለ ነው ወይም ይሄ አብርሃም ያደረገው ሰዓት ተጠነቆለበት ሰዓት ነው እየተባለ ስለነበረ ስለዚህ ሰዓትም ተጨባጭ ነገር ሳያገኙ እንግዲህ አንድ ሰሞን በቃ ካለዚህ ሰዓት ቪዲዮ መስራት አልቻሉም ነበር። በቃ ይህን ሰዓት ሲያስጮት ሲያስጮት ነበረ የዚህን ሰዓት አጀንዳ ማለት ነው። የዚህ ሰዓት አጀንዳ እንግዲህ ገፍቶ ገፍቶ አሁን ላይ ወርቁ ላይ ደርሷል ማለት ነው። ወርቁንም እያሉ ያሉት ሄርሜላ አስጠንቆላበታለች፣ የተጠነቆለበት ወርቅ ነው፣ ወርቁ ደግሞ የተላከው ከሄርሜላ ነው ብለው እንግዲህ ቀድመው ወሬ አናፍሰው ነው እንግዲህ ሩታ ጋር እንደዚህ አይነቱ ወሬዎች እንዲደርሱ ያደረጉት። ከዛ ሩታም ይህም መልእክት ያገኘችው በቴክስት መልክ ነው ማለት ነው። እንግዲህ ሩታ ከዚህ በፊት እንደምትለው መረጃ የሚያደርስላት ሰው አለ ከዚህ በፊትም ሄርሜላ አብርሃም ቤት ነው የምትኖረው ተብላ ነበረ። አዲስ አበባ የሚገኘው የአብርሃም ቤት ውስጥ አብረው እየኖሩ ነው ተብሎ እንደዚ አይነት ቴክስት ደርሷት፣ ሩታ እንግዲህ በጥርጣሬ አብረው የሚኖሩ ከሆነ ከተረጋገጠ አብርሃምን በወንጀል እጠይቀዋለሁ እያለች ነበረ። አሁንም ያው ቴክስት ነው የደረሳት ሩታ ድጋሚ አሁንም ይሄ ወርቅ ከሄርሜላ እንደመጣ ነው የደረሳት መረጃ ማለት ነው። ይህንንም እንግዲህ ሩታ እርግጠኛ ሆና ነው እየተናገረች ያለችው። የመረጃ ምንጭም ታማኝ ነው ነው የምትለው ሩታ። እንግዲህ እነዚህ ነገሮች ቀድሞ ሲናፈሱ ነበር። በተለይ በሩታ ዙሪያ ያሉ ሰዎች እንደዚህ አይነት ወሬዎችን ቀድሞ ሲያናፍሱ ነበረ። በተለይ ዩቲዩብ ላይ ሩታ ይህን ቪዲዮ ከመልቀቋ በፊት የተለቀቁ ቪዲዮዎች ነበሩ ከዚህ ወርቅ ጋር ተያይዞ ወርቁ ሚላ እንደተላከ ቪዲዮዎች ተለቀዋል እና ይህንንም ለማየት ሞክሬ ነበረ እና እንደዚህ አይነት ነገር ውስጥ ይደርሳል ብዬ ወሬ ብቻ ነው ብዬ ነበረ የተኩት። ነገር ግን አሁን ሩታ ሪጀክት አድርጓለች። ወርቁን አልፈልግም ብላለች፣ ይመለስ ብላለች እና በጣም የሚያሳዝን ነገር ነው። ይህን ወርቅ የገዛው ባይዘዌ ራሱ አብርሃም ነው። ይሄ ደግሞ ሙሉ መረጃ አለን። በአብርሃም ራሱ ገንዘብ አውጥቶ ነው የገዛው። ነገር ግን ሩታ መረጃ የሚያደርሱላት ሰዎች ወይም በዙሪያ ያሉት ሰዎች እንደዚህ የተሳሳተ መረጃ ሰጥተዋታል ማለት ነው በተለይ ደግሞ አን ጊዜ የነበረው አለመተማመንና ከአብርሃም ሰዓት ጋር በተያያዘ ይሄ ከጥንቁሎ ጋር ምናምን ስላያያዙት ነገሩን ሩታ እንደዚህ አይነት ነገሮችን ልትጠራጠር ትችላለች። ስለዚህ ወደ ልጇም ሆነ ወደ ራሷ እንደዚህ አይነት ጉዳቶችን ማምጣት ስለማትፈልግ እንግዲህ ጎመን በጤና ያለች ነው የሚመስለው። እንግዲህ በሩታ በኩልም አይፈረድም ትክክለኛ ውሳኔ ነው። እንግዲህ አሁን ላይ እየተባለ ያለው አብርሃም ይህን ወርቅ ሸጬ መልሼ ሩታ ፍለፊት አዲስ ወርቅ እገዛላት አለው እያለ ይገኛል። እንደዚህ አይነት መረጃ ደርሶኛል። ወርቁን ሸጦ እንግዲህ ሩታ ፍለፊት ሌላ ወርቅ ሊገዛላት ነው። ተመሳሳይ ማለት ነው። እንደዚህ አይነት ፕላኖች አስቧል አብርሃም። ምክንያቱም ልታምነው አልቻለችም ሩታ። ደረሰኝም ቢያቀርብ ምንም ነገር ቢያቀርብ ሩታ ልታምነው ስለማችል እንደዚህ አይነት ሜካኒዝሞችን ለመጠቀም እንደወሰነ ነግረውኛል። ይሄ የመጀመሪያው መረጃዬ ነው ማለት ነው። ወደ ሁለተኛዊ ጉዳይ ሳልፍ እንግዲህ የባለፈዋ መኪና ነች። አብርሃም አሁንም ስጦታ የሰጣት መኪና ነበረች ለሩታ ማለት ነው እየተባለ አሁንም እየተወራ አሁንም እንደወርቆ እንደወርቆ ተመሳሳይ ወሬዎች እየተወሩ ይገኛሉ፣ በዚህ መኪና ዙሪያ ማለት ነው። ይሄ መኪና አሁንም ብሄርሜላ ስም ነው ያለው እያሉ ይገኛሉ። ባይዘዌ ቁልፉን ብቻ ነው የሰጣት አብርሃም። ምንም አይነት ሊብሬም ሆነ በሩታ ስም ያለ ነገር ወይም እንደዚህ አይነት የወረቀት ነገሮችን ለሩታ አላስረክበም ማለት ነው፣ መኪናውን ብቻ ቁልፉን ብቻ ነው ያስረክባት። ይሄ ደግሞ ባልና ሚስት ናቸው፤ የእሷ ማለት የእሱ ነው፣ የእሱ ማለት ደግሞ የእሷ ነው። ስለዚህ እንደዚህ ወረቀት መረካከብ ምናምን ውስጥ ይገባሉ ብዬ አላስብም። ነገር ግን አሁን ደግሞ በሩታ በኩል ባሉ ሰዎች ምን እየተባለ ነው? ይሄ መኪና አሁንም በሄርሜላ ስም ነው ያለው፣ ቁልፉን ብቻ ነው ያስረክበሽ፣ ስለዚህ በአንቺ ስም መሆኑን ማረጋገጥ አለብሽ፣ ይሄ መኪና ለአንቺ መገዛቱን ማረጋገጥ አለብሽ፣ የወረቀት ነገሮችን መጠየቅ አለብሽ፣ እነዚህ ነገሮች አይተሽ ማረጋገጥ አለብሽ እያሏት ይገኛሉ። መኪናው ያንቺ አይደለም፣ የሄርሜላ ነው። በሄርሜላ ስም ነው ያለው ለአንቺ ቁልፍ ብቻ ነው ያስረከበሽ እያሉ ይገኛሉ ማለት ነው። እንግዲህ ይሄን ተከትሎ በሩታ በኩል እንደዚህ አይነት ጥያቄዎች አብርሃምን ልትጠይቀው እንደሆነ ሰምቻለሁ። የወረቀት ጥያቄዎች ማለት ነው። እንግዲህ አሁን በአብርሃምና በሩታ መካከል ያሉ ሰዎች አሉ። አሁንም ድረስ ከመጀመሪያውም ጀምሮ ሲበጠብጡ የነበሩ ልጆች በተለይ በሩታ በኩል ያሉት እነዚህ ወንድም ምናምን የሚባሉ ሰዎች በጣም በጣም አደገኛ ጨዋታ አሁንም እጃቸውን አስገብቶ እየተጫወቱ ይገኛሉ። ሩታን ባልተገባ መንገድ እየመሯት ይገኛሉ። ያልሆነ ያልሆነ ኢንፎርሜሽን እየሰጧት ይገኛሉ። አሁንም እንግዲህ ይሄን መኪና ጥርጣሬ ውስጥ ካተው፣ እንግዲህ ይሄን መኪና ወይ እንድትመልሰው ወይ ደግሞ እንድትሸጠው ወይ ደግሞ ከአብርሃም መረጃዎችን እንድጠይቀው ለማድረግ እየሞከሩ ይገኛሉ። በተለይ መኪናውን የሰጠሽ አንቺ ክሱ ጋር በተያያዘ ወይም ክሱን እንድታነሽለት ወይም ለአብርሃም ራርተሽ በነዚህ መኪናዎች ወይም ወርቆች ደልሎሽ አንቺን እጅ ውስጥ ለማስገባት ነው፣ እንደዚህ አይነት ነገሮችን እያደረገ ያለው ብቻ። ብዙ ወሬዎች እየተናፈሱ ይገኛሉ፣ በሩታ ወንድሞችም ወይም በዙሪያ ባሉ ሰዎች ማለት ነው። ስለዚህ ሩታ ደግሞ እነዚህን ወደ ጥርጣሬ በመለወጥ እንግዲህ አብርሃም ላይ የተለያዩ ፕሬዠሮችን እያሳረፈች ትገኛለች። ማይሆን ማይሆን እርምጃ ነው እየወሰደች ያለችው ከወርቁ ጀምሮ ማለት ነው። እንግዲህ የወርቁ ጉዳይ እንደነገርኳችሁ ብዙም አይፈረድባትም ሩታ ካላት ጥርጣሬ የተነሳም ከሰዓቱ ጋም ተያይዞ የሚባሉት ነገሮች ስላሉ የሚባሉ ነገሮች ስላሉ ይህ ነገር ከጥርጣሬ የተነሳ እንግዲህ ሩታ ትንሽ ማሸሿ ትክክለኛ ውሳኔ ነው ብዬ ነው የማስበው። በተለይ ፊት ለፊት የተገዛ ነገር ጥሩ ነው። እንደዚህ አይነት ነገሮች ስላሉ፣ መሆንም ስላለበት፣ አደጋም ስላለው እንደዚህ አይነት ነገሮችን ቶሎ ብላ ማሸሿ ጥሩ ነው። ነገር ግን እነዚህ ወሬዎች እየከፉ ነው። ሩታ ላይ ማይሆኑ ማይሆኑ ውሳኔዎች እንድትወስን እያደረጓት ይገኛሉ። ከነዚህ ሰዎች መራቅ ያለባት ይመስለኛል። ካልሆነ ግን በአብርሃምና በሩታ መካከል አሁንም ከፍተኛ የተባለ ክፍተት እየፈጠሩ ይገኛሉ። አብርሃም አሁንም ከሩታ እንዲሸሽ እና ወደ ሄርሜላ እንዲጓዝ እያደረጉት ይገኛሉ። ያልሆነ ውሳኔ ውስጥ እንዲገባ እያደረጉት ይገኛሉ ማለት ነው እና ሩታ ቀድማ እነዚህ ነገሮች ማሰብ አለባት መከላከል አለባት ብዬ አስባ አለው። እንግዲህ ያሉት መረጃዎች እነዚህ ናቸው። እንግዲህ በሄርሜላ በኩል ምንም የተባለ ነገር የለም። በዚህ ዙሪያ ሄርሜላ እንግዲህ አሁን ላይ ሳይለንስ ነች ወይም ምንም አይነት ዝምታዋን መርጣለች ማለት ይቻላል። ምንም አይነት ነገር እየተናገረች አይደለም፣ ምላሽም እየሰጠች አይደለም። በዚህ ዙሪያ ማለት ነው። ምክንያቱም ባለችበት ነው እየተጠራ ያለው ስሟ። ስለዚህ እንደዚህ አይነት ነገሮችም መልስ መስጠት አያስፈልግም ያለች ነው የሚመስለው። እንግዲህ የሄርሜላ ኬዝ እንደምታውቁት የሰሞኑ ኬዝ አለ። በዚህ ዙሪያም እንግዲህ የተባለ ነገር የለም ሄርሜላና ና አቤል እንግዲህ ዝምታቸውን የመረጡ ነው የሚመስሉት። እንግዲህ ዛሬና ነገ በቪዲዮ ይመጣሉ ብዬ አስባለሁ። አዳዲስ ነገሮችን እንሰማለን ብዬ አስባለሁ። እንግዲህ ለዛሬ ያስኩላችሁ እንደዚህ ይህንን ይመስላል። ያሉትን ነገሮች እስቲ ምን ይሰማቸዋል ያላችሁን አስተያየት ሀሳብና አስተያየት ግለጹልኝ። ሰላሙናል